አቤት ውበት አቤት አለባበስ አቤት ፈገግታ፣ አያምሩም? አታምርም ወይ እስኪ ከልብ ዋት የሚለው ዘፈን ለእነዚህ ልጆች ነው የሚገባው ማለት ነው። ግን ምን ዋጋ አለው? ድምፅ እኮ የወንድ ድምፅ ነው። ለዘፈን እኮ አይሆንም። ቀለምዬ ይ የአንቺ ድምፅ እኮ ሽንት ቤት ላይ ሰው አለ ለማለት እንጂ ለዘፈን እኮ አይሆንም። እንዳትሉኝ እኔም ማውቄ ነው ከማለታቸው በፊት ልንገራቸው ብዬ ነው እኔ ይህን ዘፈን ለእነሱ ይገባቸዋል ለማለት ፈልጌ ነው ማለት ነው። እናም ቤተሰብ አምሮ እንግዲህ የማርክ ቅምጥሎች በጉራጌ አልባሳት እንደዚህ ውብ ሆነው መጥተውልናል ማለት ነው። ዛሬ ማታ በጉጉት ጠብቁን ብለዋል ማለት ነው። ወደን ነው በግዳችን ነው የምንጠብቃችሁ። ምክንያቱም በእናንተ እንጽናና እንጂ በእናንተ እንጽናና። በዚህ በኩል እኮ በዝሙት ተቃጠልን፣ በዝሙት ማለት ነው። እኛም እነሱ ስንከተክት እነሱ ዝሙታቸው ይዘው እየተራመዱ እኛም ኋላኋላቸው ስንከተል ተቃጠለን። ስለዚህ በእናንተ ለመጽናና ስለምንፈልግ እንጠብቃችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ ቤተሰብ። ሌላው ትናንትና ማርክ የእናቱ ልጅ ጀግናው፣ አንበሳው እናቱን ከፍቅረኛው ጋር አስተዋውቆ ነበረ ማለት ነው። ሰምታችኋል የማርክ እናት ምን እንዳሉ እኔ እኮ ድሮን ወድጃት አለው በስልክ አይቻት እኮ ወድጃት አለው አሉ ማለት ነው። እረ አይለያችሁ፣ አይለያችሁ የማርክናት ማለት ነው። የማርክዬ ልጅ ወልዶ እርሶን ለማሳደግ ወይም አንቺ ለማሳደግ ያብቃሽ ነው የምለው ማለት ነው። ረጅም እድሜ ከጤና ጋር ይስጥሽ። እንዲ ነው እናት አባትን ማክበር። እናት አባትን በበዓል ምድር እንደዚህ ፈታ ማድረግ ማለት ነው። ሙሽ ዝሙት መፈጸም በዚህ በኩል ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው መጨረሻው ከኔ ጋር ሆኖ ዛሬም እንሄድበታለን። ስለ ዝሙቱ ጉዳይ በደንብ አድርገን እናውረበታለን ዛሬም ማለት ነው። አሰላሙ ዓሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰቦች ሰላም ብያለው። በያላችሁበት ሰላማችሁ አላህ ብዛልኝ። ላላ ብዬ ወዳችኋለው። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫም ቤተሰብ ይሁኑ። ከዚህ ወይም ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ ለማግኘት እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላ ያግብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮዬ እንግዲህ በእነ ማርክ ማርክ ማለት በማርክ ቅምጥሎች ላይ ነው ማለት ነው። የማርክ ንግስትና የማርክ እህት እንግዲህ በጉራጌ አልባሳት እንደዚህ ውብ ሆነው መጥተዋል ማለት ነው። የመስቀልን በዓል ሊያሳዩን ማለት ነው። አያምሩም ቤተሰብ? የእውነት ነው የምላችሁ በጣም ነው የሚያምሩት ማለት ነው። አለባበሳቸው፣ የሻሽ አስተሳሰራቸው እንሰት ውስጥ ሆነው ያው ቡታጀራ ከተማ አይደለም ቡታጀራ ከተማ እርግጠኛ ነኝ አይደለም የፎቶ ማለት ነው። ወደ ገጠሩ ገብተው ነው ወደ ገጠሩ ገብተው በእንሰት ውስጥ ሆነው ነው ፎቶውን የተነሱት ማለት ነው። ለማንኛውም እንደዚህ ውብ ሆናችሁ በጉራጌ አልባሳት እንደዚህ ፍክት ትብላችሁ ስለመጣችሁልን እጅግ በጣም ደስ ብሎናል። ዌልካም ብያለው፣ እንኳን ደህና መጣችሁ ብያለው ማለት ነው። እናቴ ተቃጥዬ አለው እኮ በዚህ በኩል፣ በሌላ ነገር ተቃጥዬ በእናንተ ለመጽናናት ፈልጋለዋ እና የማርክ ንግስትዬ፣ ደግሞ ውብ ሆነሻል። በጣም ነው የምታምሪው። አልባሳቱ በጣም ሄዶብሻል ማለት ነው። ቤትሻም ልክ እንደዛው። ቤተሰብ ዛሬ ማታ በጉጉት ጠብቁን ብለዋል። ሁላችሁንም እየሄዳችሁ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቷቸው። እንደነዚህ አይነት ኩሩ የሆኑ ወጣቶችን ማበረታታት ማሳደግ አለብን ማለት ነው። እውነቴን ነው የምላችሁ፣ ማሳደግ አለብን ማለት ነው። ሌላው ትላንትና ማርክ ራሱ ቤት ላይ መጥቶ ነበረ ማለት ነው። ፍቅረኛውን ከእናቱ ጋር አስተዋውቋል ማለት ነው። አያምሩም? ቤተሰብ እጅግ በጣም ነው የሚያምሩት ማለት ነው። አይለያችሁ ብያለሁ፣ አይለያችሁ ማርክን ወልደ እናትህን ልጅህን ለማሳደግ ያብቃት፣ አንተንም እናትህን ለመንከባከብ ያብቃ። የእውነት እኔ ማርክ እናቱን ከዚህ በላይ ቢያስደስታት ደስ ነው የሚለኝ ማለት ነው። ምክንያቱም እጅግ በጣም ጀግና ጎበዝ ታታሪ እናቱ ናት፣ ብዙ ዋጋ ከፍላ ያሳደገችው። እናቱ ማለት ነው። እሱም የእናቱ ልጅ ነው። እናቱን የሚያከብር እናቱን የሚንከባከብ ምርጥ ወጣት ወንድማችን ማለት ነው። ጎበዝ፣ በርታ፣ ጠንክር ከዚህ በላይም እናትህን ለማገልገል እናትህን ለመካደም ያብቃህ ነው የምለው ማለት ነው። የእውነት እኔ በደንብ እኔ ብዙ ጊዜ ተናግሬያለሁ ስለ እነዚህ ቤተሰቦች ማለት ነው እና በጣም ደስ የሚሉ ቤተሰቦች ናቸው። የማርክ እናት ደግሞ በጣም ጀግና ማለት ነው። ወንድን የምታስንቅ ጀግና እናት ናት። የትኛውም ነገር ሳይበግራት ልጇ ያሳደገች ማለት ነው። እናን ክብር ለማርክዬ እናት ማለት ነው እና ትላንትና እንግዲህ እኔ በስልክ አይቻት ወድጃታለሁ ብለው ብላ ተናግራለች ማለት ነው። ማቸኮሌቷ የምትወደድም ደግሞ ቅመም የሆነች ልጅ ናት ማለት ነው። እስማርት የሆነች ልጅ እንግዲህ ተጋብታችሁ ወልዳችሁ ለማየት ያብቃን ነው የምለው ማለት ነው ዛሬም እንግዲህ መጥተዋል ቤተሰብ ሁላችሁንም አልሰማሁም እንዳትሉ ቤቲ ቤት ነው ቪዲዮ የሚለቀቀው ቤቲ ቪዲዮ እስከምትለቅ በጉጉት ሰፍ ብላችሁ ጠብቋት አዎ ጠብቋት ነው የምለው ማለት ነው እኛ ሰልችቶናል ዝሙት እኮ ሰለቸን እና ጨጓራችንም ጉበታችንም ልባችንም ተቃጠለ በምን በዝሙት ማለት ነው እውነቴን ነው የምላችሁ እኔ በተለይ በተለይ ማለት ነው እውነት በተለይ ትላንትና የቪዲዮ ከለቀቁ በኋላ በጣም ነው የተናደድኩት ማለት ነው። ጠዋት ላይ ቲክቶክ በጉራጌ ልብስ ቪዲዮ ስትለቅ፣ አይ በቃ የጉራጌ ባህል በደንብ ሊያስተዋውቁ ነው ብዬ ሰፊ ብዬ ነበር የጠበቅኩት ማለት ነው። አታሷሹኝና ማለት ነው። እነሱ እነዛ ውብ የሆኑ ማህበረሰቦች ውስጥ ገብተው አይደለም የጉራጌ ባህል ሊያስተዋውቁ፣ ጭራሽ ዝሙት በት ነው ወጡ ማለት ነው። የከተማዋል በቃም ሲላቸው እዛ ገጠር ውስጥ ገብተው በዛ በሚያምር ከተማ በሚያስንቅ አካባቢ ላይ ገብተው ማለት ነው። እነዛ ኩሩ በጣም እኮ ስርዓት ያላቸው ለሰው እንዴት ክብር እንዳላቸው ብታውቁ ማለት ነው። በጥቂቱ ልበላችሁ የዛ አካባቢ ሰው እንትን ማለት ነው። ወላይ እውነቴን ነው ምላችሁ እና ከከተማ ስትመጡ ከተማም ይሁኑ የትም አካባቢ ሆኑ የሰባ ዓመቱ አዛውንት ወይም የስልሳ ዓመቱ የአምሳ ዓመቱ ትልቁ ሰውዬ የአስራ አንድ ዓመት የአስራ ሁለት ዓመት ከሌላ አካባቢ ለእንግድነት ከመጣ ማለት ነው፣ ወላሂ ነው የምላችሁ። ይህን ጣቢ ኖር ነው የሚለው ማለት፣ ይህን ጣቢ ማለት ይምጣብኝ ብሎ በተቀመጠበት ወንበር ተነስቶ ኖር፣ ይህን ጣቢ ብሎ የሚያስቀምጥ ምርጥ ህብረተሰብ ያለበት አካባቢ ነው። እናንተ ግን እዛ የከተማውን ዝሙታችሁ አልበቃችሁም ሲላችሁ ገጠር ገብታችሁ እንደዚህ አይነት ዝሙት አሳያችሁ ማለት ነው። እናንተ ቆሻሾች ማለት እኔ እንዴት እንደተቃጠልኩ ትላንትና ልነግራችሁ አልችልም። እኔ የጠበቅኩት ሌላ፣ ያየሁት ነገር ሌላ ስለሆነብኝ ማለት ነው። እንደዚህ አይነት ስራ የሚሰሩ አይደሉም። በጣም ጀግኖች የስራ ሰዎች ወጣቶቻቸው ማለት ነው። ሲቀጥል እዚያ አካባቢ ላይ እውነቴን ነው የምላችሁ፣ በቃ ትንሽ የደግ ስትሉ ወደ ከተማ ነው በቃ ያሉትም ራሱ ስርዓታቸው እንደዚህ አይነት የተግማሙ አይደሉም። እናንተ እዛው እንደተግማሟችሁ እዛው ከተማ ላይ ነበር መግማማት የነበረባችሁ ማለት ነው። ገጠር ለበዓል እስከገባችሁ ድረስ ስለ በዓል አስተዋውቃችሁ ቪዲዮ ቀርጻችሁ ብትወጡ በጣም ነበር ደስ የሚለ ፍራሽ አንጥፋችሁ እዛ ግም የግም ድግስ ሁላ ማለት ነው። እየተግማማሽ አንቺ ዘልዛላ ሴቷ ማለት ነው። አፈር ያስበላሽ እና ማለት ነው። እኔማ እውነቴን ነው አሁን ትንሽ ከቆየው እንደ መጣ ራሱ ሳያረገኝ አይቀርም። በቃ የስድብ ናዳ ላወርድ ነው። እንዴት እንደተናደድኩ ወላሂ እውነቴን ነው የምላችሁ። እንዴት ባህልን ሳታስተዋውቁ እንደዚህ አይነት የተግማማ ነገር ትታችሁ ትወጣላችሁ? እውነት ትላንትና በጣም ነው ስሜታዊ ያደረገኝ ማለት ነው። ለማንኛውም እነዚህ ወልጋዳዎች እንተውና በትዳሩ ላይ ቁማርና ዝሙትን የሚፈጽም ትተን እንደዚህ አይነትን ወጣቶችን እናበረታታ ነው የምለው ማለት ነው። ሁላችሁንም ቤት ቤት በጉጉት ጠብቁ ነው የምላችሁ ማለት ነው። ዘና ያለ ፈታ ያለ ቪዲዮ ይለቀቅልናል ማለት ነው። እናንተንም እኛ እንደዚህ አይነት የተለያዩ ቪዲዮዎች ይዘን ስንመጣ ላይክ አድርጉ፣ አበረታቱ። ግዴታ ስለ አንድ ሰው ብቻ ካላወራችሁ አትበሉ። እኛ ሰልችቶናል ከእንደዚህ አይነት አስቀያሚ ስራቸው ካልወጡ እነሱን እየተከታተልን መስደብ፣ እነሱ እየተከታተልን ያልሆነ ነገር መናገር። የእውነት እኔ ልቤ ዝቅን ያለብኝ ማለት ነው። በጣም ነው የደበረኝ በቃ። ስለ እነሱ አንዳንዴ ሶሻል ሚዲያ መሆኑን ራሱም ራሳበት ጊዜ አለ። ቪዲዮ ስሰራ ማለት ነው ለምን እያልኩኝ ጥያቄ እያበዛሁኝ ማለት ነው ሶኒ ምን አገባኝ ነው እነዚህ ጨም ለቃዎች ማለት ነው ስለዚህ ላይክ አድርጉልኝ ቤተሰብ